በፐብሊክ ፒፕል ፓርትነርሽፕ ኢትዮጵያ በርካታ ጉዳዮች ያሳካች ቢሆንም ከእነሱ መካከል አንዱን ብቻ ለመጥቀስ የግሪን ሌገሲ እንቅስቃሴ ባለፈው ዓመት በሰባት መገባደጃ አካባቢ በሪፖርት እንደሰማችሁት 48 ቢሊዮን ችግኞች ኢትዮጵያ ተክላለች። ይህም በዓለም ላይ ትልቁ አፍሮስቴሽን ነው። 48 ቢሊዮኑን ከዚህ ቀደም ባነሳሁት መልክ ለእያንዳንዱ ችግኝ አንዳንድ ዶላር ከጅምሩ እስከሚተከልበት ያለው ፕሮሰስ ቢሆን 48 ቢሊዮን ዶላር ለክላይሜት ቼንጅ ኢትዮጵያ ኢንቨስት አድርጋለች ማለት ነው። ይህንን የሚያክል ገንዘብ የኢትዮጵያ መንግስት ብቻውን ቢያቅድ ሊያሳካው አይችልም፣ የገንዘቡ ውስንነት ስላለ። የኢትዮጵያ መንግስት ከግላት ጋር ከግል ሴክተር ጋር ቢተባበር ሊያሳካው አይችልም። ከአጋሮች ጋር ቢተባበር ሊያሳካው አይችልም። ማንም ሀገር 48 ቢሊየን ዶላር በብድርም ይሁን በእርዳታ ለእኛ ሊያቀርብልን አይችልም። ነገር ግን ከ25 ሚሊዮን በላይ የሚገመቱ ኢትዮጵያውያን በየአመቱ ሳይታክቱ ጉልበታቸውን፣ ጊዜያቸውን ሰጥተው ስለሰሩ ያን የሚያክል ሀብት ያስወጣ የነበረን ስራ በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል። ፓብሊክ ፒፕል ፓርትነርሺፕ ሲባል እንደዚህ ያለ ትላልቅ ስራዎች ለመስራት የሚያስችል አቅም ያገኘንበት ነበር ተብሎ ሊወሰድ ይችላል። በድምሩ የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሀሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ።